ኢብኑ ተይሚያ አራቱም መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ። በጭራሽ በትክክል እሱማ አራቱም መዝሃብ እወዳለሁ እያለ ሊያስመስል ይችላል። እነሱ ግን የአንተንም ሆነ የእሱን ንግግር ውድቅ የሚያደርግ አስተምህሮት ነው ያላቸው። አልሙጀሲሙ ካፊር። ኢማሙ ሻፍዒይ ረዲየላሁ ዐንሁ አላህን ጅስም ነው ወይም በእናንተ አገላለጽ እጅ ግራ ለው ብሎ ያለ ሰው ካፊር ነው፣ ከእስልምና የወጣ ነው። ወኢን ዘዐመ አነሁ ሙስሊም፣ እኔ ሙስሊም ነኝ ብሎ ቢያስብም እንኳ ይህንን ግለሰብ እንደሰማችሁት በአኢማዎች ላይ የተናገረው የሆነ አሰር ዘገባ አለ። ይህ ነገር እውነት ከነዚህ አኢማዎች ከነዚህ ሰለፎች ይህ ቃል ተገኝቷል ወይ የሚለውን ነገር በደንብ ስንመለከት አሁንም ይሄ ከአህባሽና መሰል የጥመት አካላት የሚሰራጭ የሆነ በሰለፎች ላይ የተጠጋ ወሬ እንጂ አሁን የተናገራቸው ነገራቶች በትክክለኛ ሰነድ ከነዚህ አኢማዎች በጭራሽ አይገኝም።

ምን ይላል አልእስናዱ ምን ዲን ወለውለልእስናዱ ለቃለ መንሻአ ማሻእ። ኢስናድ የዲን አካል ነው። ኢስናድ ባይኖር ኖሮ የፈለገ ሰው ተነስቶ የፈለገውን ነገር ይናገር ነበረ። ማንኛውም ሰው ተነስቶ በየትኛውም ሰለፍ ላይ የፈለገው ነገር እንዳይናገር እና ወደ እነዚህ ሰልፎችም ያላሉት ነገር እንዳይጠጋባቸው ምን ተደረገ? ሰነድ የሚባል ነገር ተደረገ ማለት ነው። አሁን ወደ አነሳው ነገር ስንመለከት አልሙጀስሙ ካፊር፣ ኢማሙ ሻፍዒ ጅስም ነው ወይም በእናንተ አገላለጽ እጅግ ራ ነው ብሎ ያለ ሰው ካፊር ነው። መጀመሪያ ደረጃ ከኢማሙ ሻፍዒይ በትክክል ጸድቋል አልጸደቀ የሚለውን ነገር ሳንመለከት በፊት ከሰለፎች አንድም ሰለፍ ስለ ተጅሲም ነፍየን ወኢትባተን የተናገረ አንድም ሰለፍ የለም። ሰለፎች አላህን በፍጡራን ማመሳሰል የሚባለው ነገር ውድቅ መሆኑን የሚያመላክቱበት የሆነው ቃል ምንድን ነው? ተሽቢህ ነው። ታዲያ እንዴት ወደነ ኢማሙ ሻፍዒ ወደነ ኢማሙ አሕመድ ተጅሲም የሚባለው ነገር አልሙጀሲሙ ካፊር ምናምን የሚባሉ ቃላቶች እንዲት መጡ ሲባል በትክክል ከነዚህ አእማዎች የጸደቀ አይደለም። ለምሳሌ አልሙጀሲሙ ካፊር የሚለውን የኢማሙ ሻፍዕይን ንግግር ስንመለከት ኢማሙ ስዩጢ አልአሽባህ ወነቫኢር በተባለ ኪታባቸው ላይ በምትመለከቱት መልኩ የዘገቡት ነው። ኢማሙ ስዩጢ ይህንን ዘገባ ከኢማሙ ሻፍዕይ ሲዘግቡ በትክክለኛ ሰነድ ወይም በትክክለኛ ዘገባ አላመጡት። ያለ ሰነድ የተዘገበ ሙጀረዱ ሪዋያ ዘገባ ብቻ ነው ማለት ነው፣ ያለ ትክክለኛ ሰነድ የመጣ ነገር ብሎም ደግሞ ሰነዱን ማይታወቅ ዘገባ

ውድቅ በሚያደርግበት ጊዜ የተናገረው ነገር ምንድን ነው? በትክክለኛ ሰነድ እንዳልመጣን የተናገረው ምን ይላል? በሙጀረዱ ሪዋየቲ ላ የኩኑ ኢትባተን፣ መዘገቡ ብቻ ያ ነገር የጸደቀ ነው ማለትን አያስዝም ይለናል ኢማሙ ሻፍዒ። በትክክለኛ ምንጭ መምጣቱን ለማጽደቅ ከፈለጋችሁ በትክክለኛ ሰነድ ማምጣት አለባችሁ። ማውራቱ ብቻ ኢማሙ ሻፍዒ እንዲህ ብለዋል ማለቱ ብቻ ከሳቸው የተወሰደ ነው የሚለውን ነገር አያጸድቅልን። ይኸው በሸካቸው ንግግር በምታምኗቸው ማለት ነው። ስለዚህ ያለምንም ዘገባ የተዘገበ ነው። ኢማሙ ሻፊዒ አልሙጀሲሙ ካፊር ብለዋል የሚባለው ነገር በትክክለኛ ምንጭ አልመጣም፣ ከሳቸው አልተወሰደም። በነገራችን ላይ እነዚህ ቃላት ተጅሲም፣ አልሙጀሲሙ ካፊር ምናምን ብሎ ቃላቶች ሙትአሩአሻራ ያመጡትና ከእነሱ የተሰራጨ የሆነ ፍልስፍና አዘል የሆነች ቃል እንጂ ከእነዚህ ሰለፎች የተገኘ አይደለም። ሰለፎች አላህን በፍጡር ማመሳሰል የሚባለውን ነገር ውድቅ ለማድረግ የሚጠቀሙት ተሽቢህን እንጂ ተጅሲምን አይደለም። ሁለተኛውንም ስሙት ምን እንደሚል ኢማም አህመድን ተመልከት። መን ቃለ ላሁ ጅስሙ ላ ከል አጅሳም ከፈር ረላሁ አንሁ። አላህን አካል ነው፣ የእኛን አካል ግን አይመስልም ብሎ ያለ ሰው ከእስልምና የወጣ ነዋሉ ይህንንም ዘገባ በተመለከተ አልሓፊዝ በድሩዲን አዘርከሺ ተሽኒፉል መሳሚዕ በተባለ ኪታባቸው ላይ የዘገቡት ዘገባ ነው። ይህንንም ያለ ትክክለኛ ዘገባ የተዘገበ ነው። ይህም ዘገባ ከኢማሙ አሕመድ ለመጽደቁ ትክክለኛ የሆነ የሚጠቀስ ሰነድ የለውም። አሁንም በሸካችሁ ንግግር መሰረት ይህ ዘገባ ሙጀረዱ ሪዋያ ነው። ሪዋያ ብቻ ነው። ሪዋያ ብቻ ያለምንም ሰነድ። ሪዋያ ብቻ ደግሞ አሁንም ሸካችሁ እንዳለው ላየኩኑ ኢስባተን ከኢማሙ አሕመድ በትክክለኛ ምንጭ መጽደቁን አያስይዝ። ይህም ቃል ከኢማሙ አህመድ ለመጽደቁ የሚጠቀስ የሆነ ትክክለኛ ሰነድ የለውም፣ ተቀባይነት የለውም። ስለ አላህ ሱብሓነሁ ወተዓላ የሆነ ነገር ውድቅ ለማድረግ በእኛ በራሳችን ፈጥረን ከምናመጠው ቃል አላህ ራሱ የተጠቀመበትን ቃል ወይም ደግሞ ነቢ ሰለላሁ ዐለይሂ ወሰለም የተጠቀሙበትን ቃል መጠቀም የአህሉ ሱና ወልጀማዓዎች የሰለፎች መንገድ ነው። ስለዚህ ሰለፎች እነዚህን ቃላት አይጠቀሙባቸውም ነበር። እነዚህን ሰለፎች ተሻገረና ደግሞ አሊይ ይመጣ ማለት አሊይ ረዲየላሁ አንሁ ደግሞ እንዲህ ብለዋል እየተባለ ይሰራጫል። ስሙት

ምንም አይነት በአልይና በኢብኑል ሙዓሊ መካከል የተጠቀሰ ሰነድ የለም። ታዲያ ለምንድን ነው የሚሰራጭ? አሻኢራን የፍልስፍና መዝሀብ ገጥሟል። እነሱን የገጠማቸውን አሠር ዘገባ ማንኛውም ነገር ምንም ማጣራት ማግበስበስ የአህሉ ስና ወልጀማዓ ሳይሆን የሙብተዲዎች መንገድ ነው። ስለዚህ ጠቅለል ስናደርገው በኢማሙ ሻፍእይ ላይ የተነገረው በትክክለኛ ምንጭ አልመጣም። በኢማሙ አሕመድ ላይ የተነገረው በትክክለኛ ምንጭ አልመጣም። በዐሊ ረዲየላሁ አንሁ ላይ የተነገረው በትክክለኛ ምንጭ ያልመጣ የአሻኢራ ዑለማዎች የፍልስፍና መንገዳቸውን ስለገጠመ ብቻ እነዚህ ሰለፎች ላይ ያለምንም ትክክለኛ ሰነድ የሚያስጠጉባቸው የሆነ ዘገባ ነው። እነዚህ ሁሉ ዘገባዎች በትክክለኛ ምንጭ እንዳልመጡ ተመለከትን። አላህን በአካል የሚገልጽ አካል እንደሚከፍር ግን ማን ተናግሯል? ኢማም ኢብኑ ተይሚያ ሙጀሲም የሆነ አካል እንደሚከፍር መናገር አይደል የፈለጋችሁ? ይኸው ኢብኑ ተይሚያ ተናግሮላችሁ

ካፊር መሆኑን ይናገራሉ። ይሉናል የሰለፎች ንግግር እየተባሉ በትክክለኛ ምንጭ ያልመጡትን ዘገባዎች ተውና በትክክለኛ ምንጭ የመጣውን የኢማም ኢብኑ ተይሚያን ንግግር ያዙ። እውነት አላህ ለራሱ ያጸደቀውን ነገር ማጽደቅ፣ ነቢዩ ስለ ላሁ ወሰለም ለአላህ ያጸደቁትን ነገር ማጽደቅ ተሽቢህ ነው? ይህ ሙሸቢሃ ያስብላል የሚለውን ነገር ለማወቅ

ብለው ይናገራሉ። ሰለፎች ዛሬ አህባሽና መሰል የጥመት አካላት ሙሸቢሃ ናቸው እያሉ የሚሏቸው አካላቶች የዛኔ በሰለፎች ጊዜ ትክክለኛ አህል ሱናዎች እነሱ ነበሩ ማለት ነው። ስለዚህ አሁንም የአህባሽና መሰል አሻዕራ መንገዶችን ሳይሆን የሰለፎቹን መንገድ እንያዝ። ወደ ሰለፎቹ በመመለስ እንጂ በራሳችን ፍልስፍና ቀጥተኛውን መንገድ መያዝ አንችልም። በየትኛውም ጉዳያችን ላይ ወደ ሰለፎች አቋም ልንመለስ ይገባል። አሁንም ኢብኑ ተይሚያ